አውቁ ጭንስ የዓለም ፊት አውራሪዎች ተርታ ከነበርንበት የቀደምት ስልጣኔ ባለቤትነት ወደ ዓለም ጭራነት ማሽቆልቆላችን እጅግ ያሳዝናል። የመደመር መንግሥት የዶክተር አብይ አህመድ አዲስ መጽሐፍ የመደመር መንግሥት ይጠይቃል። እኛ ኢትዮጵያውያን በጊዜ መቅድም ከዓለም የት ላይ ተሰለፍን? የአባይን ስንች ለምን ማጠናው? የመደመር መንግሥት ፖለቲካ ለሐሳውያን የሀብትና የጥቅም በር ነው፣ ለእውነተኞቹ ግን የጋራ ፍላጎት ማስፈጸሚያ መንገድ ነው ይላል የመደመር መንግሥት አዲሱ የዶክተር አብይ አህመድ መጽሐፍ። የፖለቲካ ስክነት ማጣት ኢትዮጵያን ምን እንዳሳጣት የኢትዮጵያ ሊንከን ጃፓን እንዴት ሰለጠነች ሲሉ ጠይቀው ኢትዮጵያ ለምን ዳየች የሚለውም ለምን እንደዘነቡት ፖለቲካ ገበያ ውስጥ ስለበዙት ሀሳብ አልባ ፖለቲከኞችና ምርኩዞቻቸው ከመለኮታዊ ኃይል እስከ የጠመንጃ ኃይል የኢትዮጵያ መንግስታት አፈጣጠርና ባህሪ ይነግራል። ታሪኮች፣ ልዩ ምልክታዎች፣ ፍልስፍናዊ እሳቤዎች በመደመር መንግስት መጽሐፍ በኩል የኢትዮጵያን ትናንት ዛሬና ነገ በምልአት ይመልከቱ። የመደመር መንግስት አዲሱ የዶክተር አብይ አህመድ መጽሐፍ በሁሉ የጃፋር መጽሐፍት መደብሮች እና አብረሆት ቤተ መጽሐፍት አጠገብ በሚገኘው ኢትዮፋጎስ የመጽሐፍት መደብር ያገኙታል።